በአማራና ኦሮሚያ ክልል እየተካሄዱ ባሉ ጦርነቶች ጉዳት የደረሰባቸው ያልታጠቁ ሰዎችና የመሰረተ ልማቶች ጉዳት ይፋ እንዲደረጉ የተከበሩ ዶክተር ደሳለኝ ጫኔ ጠየቁ። ስድስተኛው የሕዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ላይ ዶክተር ደሳለኝ ጫኔ ጠንካራ ጥያቄዎችን አቅርበዋል። ዶክተር ደሳለኝ ስለ ሕዳሴ ግድብ መጠናቀቅ ለኢትዮጵያ ትልቅ ድል ነው፣ ለሀገራችን ጂኦስትራቴጂክ ትልቅ አቅም ያለው ነው። ከዚህ በፊት ተጀምረው የቀሩ እንደ ስኳርና ማዳበሪያ አይነት ፋብሪካዎች ተጀምረው የቀሩ ፕሮጀክቶች አሉና ግድቡም ዘግይቶም ቢሆን መጠናቀቁ ጥሩ ነው በማለት ደስታቸውን ገልጸው ነገር ግን ቀሪ የተያያዥ የግድቡ ፕሮጀክቶች ቢጀመሩ ቀጣዩ ትውልድ ያጠናቀቃቸዋል ብለዋል። ዶክተር ደሳለኝ ጫኔ ቀጥለውም ፕሬዚዳንቱ መስከረም 26 ቀን 2018 ዓ.ም ያቀረቡት የመክፈቻ ንግግር ብሩህ ተስፋን የተሞላ ቢሆንም በኢትዮጵያውያን ከዕለት ተዕለት ህይወት ውስጥ ካለው የሰላምና የጸጥታ መናጋት፣ የኑሮ ውድነትና የዲሞክራሲ ምህዳር መጥበብ አኳያ ከንግግራቸው ይዘት ጋር የሚጣረስ ነው የሚል እምነት አለኝ ብለዋል። ጥያቄያቸውን ከማቅረባቸው በፊት ግን አንድ ማሳሰቢያ ሰጥተዋል። እሱም ዛሬ የማነሳቸው ጥያቄዎችን ጠቅላይ ሚኒስትሩ በጨለምተኛነት እንዳይወስዷቸው ያሳሰቡበት ነው። ጥያቄዎቹም የሕዝብ በመሆናቸው እንጂ ጨለምተኛ በመሆኔ አይደለም ብለዋል። በአማራ ኦሮሚያና ና በሌሎች አካባቢዎች ያሉ ጦርነትና ግጭቶች ተባብሰው በመቀጠላቸው ብዙዎች እየተጎዱ ነው። ጠቅላይ ሚኒስትሩም እንደ ጸጥታ መሪነቱ በአማራና ኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት ት የተጎዱ ሰላማዊ ሰዎችና የሰላማዊ ሰዎች መሰረተ ልማቶች ቁጥር በግልጽ ይፋ እንዲያደርጉ ጠይቀዋል። የጸጥታ ችግሮቹን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመዋጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጮች ውጪ የተለየ ፖለቲካዊ መፍትሄ ለመስጠት መንግስት ለምን አይሰራም ሲሉ ጠቅላይ ሚኒስትሩን ጠይቀዋል። የኢትዮጵያ ህዝብ የእርስ በርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። ሀገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታት እየተዋጋሽ ልትቀጥል አትችልም፣ ሲሉ አጽንኦት ሰጥተው አሳስበዋል። የፖለቲካ የህሊና እስረኞች የተፋጠነ ፍትህ እንዲሰጣቸው ቢጠይቁም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ውስጥ ወድቀዋል ብለዋል። በህግ የማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ እስሮች ለሚመጣው ሰባተኛ ምርጫ ፍትሐዊ፣ ነጻና ተአማኒነት ያለው እንዳይሆላ ለማድረጉ መንግስት የሚሰጠውን ዋስትናን ጠይቀ አይቀዋልም። ዶክተር ደሳለኝ ጫኔ ስለ ኑሮ ውድነትና ስለ ኢኮኖሚ ግሽበት ጥያቄ ያቀረቡ ሲሆን መንግስት የኑሮ መረጋጋት እንደተፈጠረ ቢናገርም የዓለም ባንክ በቅርቡ ባወጣው የጥናት መረጃ መሰረት ግን የህዝቦች የኑሮ ውድነት ግሽበት በሁለት ዲጂት አድጎ 43 በመቶ ደርሷል ብሏል። ይህ ማለት ከሁለት ኢትዮጵያውያን አንዱ በድህነት አረንቋ ስር ይገኛል ማለት ነው ሲሉ ገልጸዋል። አክለውም መንግስት ያለውን የኑሮ ውድነት ለመቀነስ ተጨማሪ ህዝብ ወደ ድህነት እንዳይገባ ለመከላከል ሊያደርግ ያሰበውን ነገር ቢያብራራልን ብለዋል። ስለ ሀገሪቱ ዕዳና የውስጥና የውጭ የብድር ጫናዎችን እንዲሁም ስለ ዩሮቦንድ ድርድር መክሸፍም ጨምሮ አንስተው ጠይቀዋል። ከውጭ ግንኙነትና ከባህር በር ጋር በተያያዘ መንግስት ቀይ ባህርን የማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝቡንን ትኩረት ከውስጥ አጣዳፊና አሳሳቢ ጉዳዮች ይልቅ ወደ ውጭ ጉዳይ ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ አቅም ለውጫዊ ግብና ዓላማ ከማዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅምን ለማስጠበቅ የሚደረግ ማንኛውንም ዲፕሎማሲያዊ ጥረት በግሌ እቀበለዋለሁ። መንግስት ጉዳዩን የመራበት መንገድ ግን አስር ድስት ጥዶ አንዱንም ማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ ወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተገባ። እሱ በምናውቀው መንገድ ተቋረጠ። ከዚያ ከሶማሌላንድ ጋር ውል ተፈጸመ፣ ከዚያም ከጅቡቲ ጋር ታጁራን ለማልማት፣ ከዚያ ከሶማሌ ጋር በቱርክ አንካራ ተሞክሯል፣ ግን እስካሁን ተጨባጭ ውጤት አልታየም። ትናንት ይመስለኛል የታጁራን ወደብ ሳውዲ አረቢያ በረጅም ጊዜ ውል እንደወሰደችው እየሰማን ነው። ከእኛ በኋላ መጥተው ይመስለኛል አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነም በዓለም አቀፉ ማህበረሰብ ዘንድ በሰፊው ተሰግቷል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች፣ ከፋኖና ከኦሮሞ ከኦሮሞቢሉሱማ ጋር መንግስቶ የገባበትን ሁኔታ በአርቋ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይን አስመልክቶ ከኤርትራ ጋር የገባንበትን እሰጥ አገባ በሰላማዊ ሕጋዊና በሰጥቶ መቀበል መርህ ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ፣ አመሰግናለሁ ሲሉ ባህር ዳርን ወክለው የህዝብ እንደራሴ የሆኑት ዶክተር ደሳለኝ ጫኔ ጥያቄያቸውን አጠቃለዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ የሜጀር ጀነራል ባንታ አባተ አንደኛ ኮር በጠላት ላይ ከባድ ኪሳራ ማድረሱ ተነገረ። የሜጀር ጀኔራሉ ባንታ አባተ ተወርዋሪ ክፍለ ጦር አራቱ ብርጌዶች አሳምነው ብርጌድ፣ ቴዎሮስ ብርጌድ፣ ናሁሰናይ ብርጌድ እና ገብርዬ ብርጌድ በተጨማሪም ጣላ ገላውዲዮስ ክፍለ ጦርና ጉና ክፍለ ጦር በትላንትና ዕለት ጥቅምት 17 ቀን 2018 ዓ ም ጀብድ ሲፈጽሙ ውለዋል። የአገዛዙ አራዊት ሰራዊት የአማራ ፋኖን ለማጥቃት ከአርብ ገበያ እስከ ሳና እቅዶችን አውጥቶ ለመንቀሳቀስ መረጃው ቀድሞ የደረሳቸው የጣና ገላውዲዮስ ክፍለ ጦር አፈሯናት ብርጌድ ዱባን ተሻለቃ ሳና ከተማ መውጫ ላይ ባደረጉት ደፈጣ ከሌሊቱ 11 ሰዓት ላይ ጠላትን አሳፍረው መልሰውታል። የአገዛዙ ጭራ ቃራዊት ሰራዊት በደራ ምድር ከንጋቱ 11 ሰዓት ተኩል ጀምሮ ሙሉ ቀን እንደ ገብስ ታጭዶ ተከምሮ ሲወቃ ውሏል። ሳና ሚካኤል ላይ የጠላት ኃይል በነበርባሎቹ ተደምስሷል፣ ቆስሏል። የሜጀር ጀነራል ዱባን አባተ ተወርዋሪ ክፍለ ጦር ከቴዴ እስከ ቆሚሳ ከሊባኖስ እስከ እስላም መቃብር ደፈጣ ይዞ ነበር። ከቆሚሳና ከእስላም መቃብር መካከል ካለው ተራራ ቸሮ ላይ ጭራቁ የአብይ ወታደር ወደ ቆሚሳ ሲጓዝ በተቃራኒው የሜጀር ጀነራል ባንታ አባተ ተወርዋሪ ክፍለ ጦር ወደ ገላውዲዮስ ሲንቀሳቀስ መሃል መንገድ ላይ ተገናኙ። የአብይ መከላከያ ከተራራው አናት፣ የውቤ ልጆች በታች መብረቅ የመታው የመሰለው የአገዛዙ ወንበር ጠባቂ አለኝ ያለውን ሁሉ የመሳሪያ አይነት አዘነበው። ከሌሊቱ ንጋት 11 ሰዓት ተኩል ልብና ትጥቅን የታደሉት ባንታውያን ጠላት በጨበጣ እንዳልነበር አድርገውታል። ጨዋታ ወደ ቦምብ ውርዋሮች ተቀይረዋል። የውጊያው አድማስ ሰፍቶ በቆሚሳ ቸሮ፣ ደርባ፣ ሊባኖስ፣ እስላም መቃብር፣ ያያ ሚካኤል ሙሉ ቀናትን ከፍተኛ ተጋድሎ ሲያደርጉ ውለዋል። ሜጀር ጀነራሉ ባንታ አባተ ተወርዋሪ ክፍለ ጦር በጠላት ላይ ከፍተኛ የሆነ የሞራል ስብራትን አድርሷል። ብዛት ያለው ጠላትን ደምስሷል። ብዛት ያለው ጠላትን አቁስሏል። መሳሪያዎችን በአይነት ማርኳል። አያሌ የጠላት ምሽጎች ሰባብሯል። ከተማውንም አስለቅቀዋል። በዚህ እልህ አስጨራሽ የጨበጣ ውጊያና መደበኛ ውጊያ ጠላትን ሲፋለመው ውለውና ሲማርኩ ውለው የጠላት ምሽግ ላይ ጠላትን ተፋልመው በጀግንነት የተሰዉ እንቁ ወንድሞቻችን ሁለት ናቸው። የጣና ገላዲዎስ ክፍለ ጦር ስራ አስፈጻሚ ንስር ሻለቃ አፈር ዋናት ብርጌድ በአርበኛ ክንድ አለምና አርበኛ ታደለ ምሬ እየተመራ የጣና ብርጌድ ስራ አስፈጻሚ የጉና ክፍለ ጦር ስራ አስፈጻሚና አናብስቷ ጣይቱ ሻለቃ በኢንጂነር አበራና በዘመቻ መልሰው እየተመራ ሁሉም በጥረት ከገብርዬ ተራራ ጀምረው ያያ ሚካኤል እስላም መቃብር ሞሻ ገላውዲዮስ ከተማና ዙሪያ ገባው ላይ ጠላትን ከጀርባው በመምታት ለወንድሞቻቸው ደርሰዋል። በዚህ የተናበበ ውጊያ ጠላት አንደኛውን ኃይል ሌላኛውን ኃይል እንዳይደርስ ተደርጎና ሰንሰለታቸው ተቆርጦ በተፈለገው መንገድ ተገርፈው ተደምስሰውና ቆስለውለዋል። ከቀኑ 11 ሰዓት ጀምሮም ጣና ገላውዲዮስ ክፍለ ጦር በሚጀር ጀነራሉ ባንታባተ ተወርባሪ ክፍለ ጦር ከገረፈው የተረፈው ኃይል አምልጦ ወደ አርብ ገበያና አንበሳሜ ሲፈረጠጥ የገላውዲዮስ ቴሌ ላይ ባደረጉት ደፈጣ ጠላት በደንብ ተመጥቷል። ጉና ክፍለ ጦር ስቴዲንሳ ብርጌድ ጥቋቁር አናብስቶቹ በጉና ክፍለ ጦር ወታደራዊ አዛዡ አርበኛ አዛዥ ደሳለኝ እና በብርጌድ መሪዎቹ በአርበኛ ብርቃይ ደምሴ እና በአርበኛ አብራራው እየተመራ ከቀኑ 9 ሰዓት ተኩል መካነ ኢየሱስ ከተማ በመግባት የአገዛዙ ዙፋን ጠባቂዎችን እያንበረከኩ እስከ ምሽት ድረስ ውጊያ አድርገዋል። ምሽት 12 ሰዓት ከ10 መካነ ኢየሱስ ከተማ በስቴዲንሳ አናብስት ተሞሽራለች። ከተማው ሙሉ በሙሉ በፋኖ ቁጥጥር ስርም ሆኗል። አቤት ብርጌድም ጭራቁ የአብይ አህመድ አራዊት ሰራዊት ከወለሽ ከተማ ተነስቶ ወደ ጃራ ገዶ ከተማ ለእኩይ አላማው ሲንቀሳቀስ በእሳት ተፈትነው ያለፈው አንድ አቤት ብርጌድ የአገዛዙን ዘመቻ መሪ ጨምሮ አምስት የአገዛዙን እድሜ አርዛሚዎች ሸኝቷል። የአንድ አቤት ብርጌድን ክንድ መቋቋም የተሳነው የአገዛዙ እድሜ አርዛሚ ቡድን ንጹሐን አርሶ አደሮችን በጅምላ አስሯል፣ ገድሏል፣ ሰብሏቸውንም አውድሟል። በመጨረሻም በምስር ወጥ የተሸጠው በለጥ አንድ አድጌ ወይም ቆራጡ ከቀኑ ስምንት ሰዓት ግንዳ ጠመም ላይ ያለውን የመብራት ትራንስፎርመር በስናይፐር ተኩሶ በመምታት አንድ ዶት አለ። በድርጊቱ የተበሳጨው የእስቴ ህዝብም በብስጭት ወደ አደባባይ ወጥቷል ብሏል። የሚጀር ጀነራል ባንት አባተ አንደኛ ኮርም የአማራ ማህበር በአሜሪካ መግለጫ ስለ ወልቃይት ጉዳይ አስቸኳይ መግለጫ ሰጥቷል። የብልጽግናና ስምረት ፓርቲ በወልቃይት አማራ ህዝብ ሞትና መፈናቀል ላይ ቅቡልነትን የመፈለግ አደገኛ ጨዋታ በአስቸኳይ ሊገታ ይገባል ብሏል። ማህበሩ በመግለጫው የአማራ ወጣት ከባህር ዳር እስከ ደሴ፣ ከጎንደር እስከ ደብረ ብርሃን ወልቃይትን ብረሳሽ፣ ቀኝ ትርሳኝ፣ ወልቃይት አማራ ነው፣ ራያ አማራ ነው፣ ጠለምት አማራ ነው የሚል መፈክር ይዘው እስከ አፍንጫው የታጠቀውን የአጋዚን ኃይል በአደባባይ መጋፈጥ የጀመሩት የዛሬ አስር ዓመት ነበረ። ከእነዚህ ወጣቶች መካከል በአገዛዙ በአደባባይ ተረሽነው መስዋዕትነት የከፈሉ በርካቶች ሲሆኑ በርካታዎቹም የዛን ወቅት የአማራ ተጋድሎ ተሳታፊዎች በመቶ ሺዎችን ወደ ትግሉ አምጥተው ተጋድሏቸውን አሁንም እያስቀጠሉ ይገኛሉ። ከአስር ዓመት በፊት በመላው አማራ የተቀጣጠለው የትግል መንፈስ በወልቃይትና ራያ አማራዎች ለአስርት ዓመታት የዘለቀ ጀግንነት የተሞላበት ትግል ሀገር አቀፍ አጀንዳ እንዲሆን ከማድረግ ባለፈ አድማሱን አስፍቶ የትግራይ ህዝብ ነጻ ግንባር ትህነግ አገዛዝን ከመንበረ ስልጣን አባሯል። ይህ መስዋዕትነት ቀጥሎ የአማራ ኃይሎች ባደረጉት ተጋድሎ የራያና የወልቃይት አማራ ህዝብ ራሱን ከትህነግ አገዛዝ ነጻ አውጥቶ በነጻነት ራሱን ማስተዳደር ጀምሮ የነበረ ቢሆንም የራያ አማራን መስዋዕት በማድረግ በአማራ ብልጽግና አቅራቢነት በስምረት አመራሩ ጌታቸው ረዳ መሪነት በአብይ አህመድ አገዛዝ ትዕዛዝ ለትህነግ ኃይሎች ማባቢያነት ለመስዋዕትነት ተሰጥቶ በጅምላ ግድያና እገታ ለከፍተኛ ስቃይ በድጋሜ ተዳርጎ ይገኛል። ከሰሞኑ ደግሞ በብልጽግና ስልጣን ህሊናቸው የታወረ የወልቃይት ጠገዴ የሰቲቱ መራ ዞን የብልጽግና አመራር አባላት በተለይም የዞኑ አመራር የሆኑት ኮሎኔል ደመቀ ዘውዱና አሸተ ደምለው ከትግራይ ሰፋሪን ለመመለስ በሚል ሰበብ በራያ አማራ ላይ የተፈጸመውን በወልቃይት አማራ ላይ ለመድገም ደፋ ቀና በማለት ላይ ናቸው። ለዚሁም ፕሮጀክት ሲባል የአማራ ብልጽግና ፓርቲ ካድሬዎቹ አረጋ ከበደ፣ አሸተ ደምለውና ኮሎኔል ደመቀ ዘውዱ በቅርቡ በአዲስ አበባ ከኦሮሞ ብልጽግና ፓርቲ አመራሮች ጋር ተሰብስበው ሚስጥር የሆነ ውሳኔ ትዕዛዝና ዝርዝር አፈጻጸም ተሰጥቷቸው የተመለሱ ሲሆን ከኦሮሞ ብልጽግናና የትግራይ ዲሞክራሲያዊ ስምረት ፓርቲ በተሰጣቸው አቅጣጫ መሰረት የትግራይ ሰፋሪዎችን ለመቀበል ከፍተኛ ዝግጅት በሚል ከአማራዎች መካከል ደረጃ በማውጣት ግማሹን አማራ ለአዲስ ሰፋሪዎች ቦታ ለመክፈት የምትሄዱበትን ፈልጋችሁ ሂዱ በሚል የኦሮሞ ብልጽግና አመራር ምግባር እየደገሙና አማራን ህዝብ የመንቀሳቀስ መብት የመገደብ በጅምላ ማፈናቀልና አገር አልባ የማድረግ ወንጀል ለመፈጸም በመንቀሳቀስ ላይ ይገኛል ይገኛሉ ሲል ገልጿል። የአማራ ማህበር በአሜሪካ በተጨማሪም ለዘመናት ለማንነቱ ቆራጥ ተጋድሎ በማድረግ አይበገሬነቱን ያሳየው የወልቃይት አማራ ህዝብ የማይካራ ጭፍጨፋን ጨምሮ በሰሜን ኢትዮጵያ ጦርነት ወቅት እንዲሁም በ19 ሰባዎቹ ጀምሮ ትህነግ ለፈጸመው የዘር ማጥፋት ወንጀል ተጠያቂ እንዲሆንና የተጎዱት አማራዎች ካሳን ጨምሮ ተገቢ ፍትህ እንዲያገኙ የሚያቀርበውን የፍትህ ጥያቄ አዳፍነን ያለንም ተቃውሞ የአገዛዙን ትዕዛዝ እናስፈጽማለን በማለት በነዋሪው ላይ ከፍተኛ ለማዋከ በመፈጸም ላይ ይገኛሉ። የአማራ ህዝብ የዘር ፍጅት እየፈጸመበት የሚገኘውን የኦሮሞ ብልጽግና አገዛዝን በሁሉም አቀፍ ትግል ስልቶች መፋለም ከጀመረ ዓመታት ተቆጥረዋል። የአገዛዙ ምስለኔ ሹማምንት የሆኑ አረጋ ከበደ፣ አሸተ ደምላውና ኮሎኔል ደመቀ ዘውዱን ጨምሮ የብልጽግና ፓርቲ አመራሮች ስለ ወልቃይት ጠገዴ፣ ሰቲት ሁመራ ዞን ጉዳይ ሆነ የሰፊው አማራ ህዝብ ላይ ለመወሰን ምንም ህጋዊ መብት ወይም የሞራል መሰረት የላቸውም። ወልቃይት፣ ራያ፣ ጠለምት፣ መተከል፣ ደራና ሌሎች መሰል ጥያቄዎች ያለባቸው አካባቢዎች የመሬት ጉዳይ ብቻ አይደለም የማንነት የባህል የታሪክና የፍትህ ጥያቄ ጉዳይ ሲሆን አጀንዳውም የአማራ ህዝብ የወል አጀንዳ እንጂ በእነዚህ አካባቢ ህዝቦች ላይ የስልጣን ህልውናቸውን የመሰረቱ የከሰሩ ፖለቲከኞች እንደሚፈልጉት የአንድ አካባቢ ብቻ የተናጠል ጥያቄ አይደለም ዘላቂ ምላሽ የሚገኘውም አማራን እየጨፈጨፈ የሚገኘው የኦሮሞ ብልጽግና ከስልጣን ተባሮ አማራው በመንግስት መዋቅር የውሳኔ ሰጭነት ውክልና ሲኖረው ነው በመሆኑም የአማራ ማህበር በአሜሪካ በኦሮሞ እና በስምረት ትእዛዝ በአረጋ ከበደ አሸተ ደምላውና ኮሎኔል ደመቀ ዘውዱ የተፈጸመውን ተግባርና እየተደረገ ያለውን አማራን ከወልቃይት የማባረር ዝግጅት ሁሉም አማራ በጽኑ እንዲቃወም ጥሪውን ያቀርባል። የህዝብ ጠበቃ የሆኑ የአካባቢ ኃይሎች ህዝብን ከዳግም ባርነትና ጭፍጨፋ ለመታደግ የሚችሉትን ሁሉ እንዲያደርጉ ያስገነዝባል። በየአካባቢው የሚፈጸመውን ማንኛውንም የመብት ጥሰት መረጃ በማጋራት የብልጽግና አገዛዝ ሹማምንት ለሚያደርሱት በደል በታሪክና በህግ ተጠያቂ እንዲሆኑ እገዛ እንድታደርጉ ይጠይቃል ሲል መግለጫውን ቋሽቷል ማህበሩ። በተያያዘ ዜና የጎንደር ፋኖ አዛዦች ለጋራ የአማራ ዓላማ መሰባሰብን አስመልክቶ የዓለም አቀፍ ፋኖ ሸንጎ መግለጫ ሰጠ። ዓለም አቀፉ የፋኖ ሸንጎ በላከው መግለጫ በቅርቡ የጎንደር ፋኖ አዛዦች ልዩነታቸውን ወደ ጎን ትተው በአንድ የጋራ አማራ ዓላማ ለመሰለፍ የወሰኑት ውሳኔ ለህዝባችንና ለንቅናቄያችን ታሪካዊና ተስፋ ሰጪ ጊዜን የሚያበስር አስደሳች ዜና ነው። ከመከፋፈልና ከግጭት ይልቅ ራዕይንና የጋራ ግቦችን ለመረጡት አዛዦች፣ ተዋጊዎችና ደጋፊዎች ሁሉ ሞቅ ያለ ምስጋና እናቀርባለን ብለዋል። ይህ አጋጣሚ ትልቁ ኃይላችን ከአንድነት እንደሚመጣ ጠንካራ ማሳሰቢያ ሆኖ ያገለግላል። በህብረት ስንጓዝ የሚያቆመን ኃይል የለም። እንደ አንድ ስንናገር ዓለም ያስተውላል። የተዋሃደ አመራር የአማራን የትግል መሰረት ከማጠናከር ባለፈ ሰፊ ዓለም አቀፍ እውቅናና ድጋፍ የማግኘት እድሎችን ያሳድጋል። ዓለም አቀፉ ማህበረሰብ የትግላችን መቀናጀት የጋራ ግባችንና የዲሲፕሊን ጥረት ሲገነዘብ የህልውና ትግላችንን እንቅስቃሴ የመደገፍ እድሉ ሰፊ ነው ሲል የገለጸው ሸንጎ የጎንደር ፋኖ አዛዦች በአንድነት አመራር መሰባሰባቸው የፖለቲካ ጥበብ፣ ጥንቃቄ የተሞላበት እቅድና በኢትዮጵያ ሰላምና መረጋጋት ላይ ያላቸውን የጋራ ቁርጠኝነትን ያሳያልም። አዛዦቹ የጋራ ራዕይን በመከተል የአማራ ንቅናቄ የተደራጀ፣ የተቀናጀ እና ለፍትህ የቆመ ደህንነትና ዘላቂ መረጋጋት ለማምጣት ቆርጦ የተነሳ ሰራዊት መሪ መሆናቸውን አሁን በተግባር ጋር አስመስክረዋል። ይህ አንድነት የንቅናቄውን ስልታዊ አሰላለፍና የአሰራር አቅምን ያጠናክራል። ይህም በእቅድ በሰብአዊ ጥረቶችና በዓለም አቀፍ ተሟጋችነት የተሻለ ቅንጅት እንዲኖር ያስችላል ነው ያለው። ለሰላምና ለሰብአዊ መብቶች ቁርጠኛ ከሆኑ አጋሮች ጋር ለውይይትና ለትብብር ጠንካራ መሰረት ይፈጥራል። ለአንድነቱ ውሳኔ ቢዘገይም፣ የፖለቲካ ስኬትን ብቻ ሳይሆን የሞራል ስኬትንም ተገንዝበናል። በግለሰብ ልዩነቶች ላይ የጋራ ግቦች ድል ነስተዋል ብሏል ተቋሙ። የአገዛዙ ዙፋን አስጠባቂ አራዊት ሰራዊት በራስ አበብ አረጋይ የትውልድ ቀየ ጅሩ ላይ ድባቅ መመታቱ ተገለጸ። የአብይ አህመድ ኃይል በአፋባሃ ደቡብ አማራ ቀጠና አሳምነው እዝ የአጼ ዘርያዕቆብ አንደኛ ኮራና ብስቶችና በሸዋ ጠቅላይ ግዛት እዝ እሁድ እለት ድባቅ መመታቱን መዘገባችን ይታወቃል። ይህ በእንዲህ እንዳለ የብልጽግና ወንበር አስጠባቂ ወራዳ ኃይል በሶስት አቅጣጫ ፋኖ አለ ወደተባለበት ቦታ ለማፈን ባደረገው ውጊያ አይቀጡ ቅጣት ከመቀጣት አልፎ ሞትና ቁስለኛ ሆኖ ነበር። ሆኖም የአሳምነው ልጆች በእሁዱ አውደ ውጊያ የጠላትን አስከሬን አላስነሳ በማለት ከጠላት ጋር ግብ ግብ በመግጠም አስደማሚ ጀብድ ሰርተዋል። የአብይ አህመድ ጡት ቆራጩ ኃይል ያሳምነው አናብስቶች ፋኖችን ለማፈን በሚል ተስፋ ይዞ በሶስት አቅጣጫ አድማ ብተና እንዲሁም የ11ኛ አየር ወለድ ኮማንዶ አባላትን ብዛት ያለው ሚኒሻን በነዋሪና በይሎ በኩል ከመራ ቤት የተነስቶ ደግሞ በአፈዘዝ በርካታ ቆርጦ ቆላውን በጀማ ተነስቶ ከአንደኛው ግንባር ከለሚወርዶ ወደ ጀማ በይሎ አቅጣጫ ያለውን ኃይል ይዞ በመንቀሳቀስ ላይ የነበረውን የአረመኔውን የጠላት ኃይል አስደማቢ በሆነ መንገድ በአማራ አናብስቶች እንደ ቆሎ ረግፏል። የአማራ ሕዝብ ባህሉንና እምነቱን እጅጉን ስለሚያከብር የጠላትን አስከሬን በክብር ማህበረሰቡ በማሰባሰብ ቀብሮታል ነው የተባለው። በአውደ ውጊያውም የተደመሰሰ አርባ ሲሆን ቁስለኛ ደግሞ ሀያ አምስት ነው። የተደመሰሱት የሻምበላ አመራሮች ያሉ ሲሆን ጥርጥር ክላሽ አራት ያህል ተማርኳል። ወታደራዊ ቦርሳም ሀያ አምስት ያህል በፋኖ እጅ ገብቷል። ሶስት ዝናብ ልብስና በርከት ያሉ ተተኳሽ ጥይቶችም ተማርከዋል። እንዲሁም በሸዋ በጠቅላይ ግዛት እዝ ስር የምትገኘው ራስ አበበ አረጋይ ክፍለ ጦር አሊሻ አለቃ በኩል አንድ ጥርጥር ክላሽ፣ አንድ የደረት ትጥቅ፣ ሶስት ካዝና፣ ዘጠና ጥይት፣ አራት የእጅ ቦምብ፣ አራት የተደመሰሰ የጠላት ኃይል ሲኖሩ አንዱ መሰረታዊ ወታደር የአስር አለቃ ማዕረግ ያለው ነው። 130 የብሬን ጥይት አስር ወታደራዊ ጥርንፍ ተማርኳል ብሏል። አፋበሃ ደቡብ አማራ ቀጠና አሳምነው እዝ ዜና ክፍልም ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዕለቱ የነበረን መረጃ ይህንን ይመስላል። ለፈጣንና ወቅታዊ መረጃ የብላክ ላይን ሚዲያ ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ